እሺ እናንተ እንደምታዩቸው የመዳም ጉቦች ሀገራችንን ሊያስጠርሉን ነው። እያገቡ ነው የመዳምን ልጅ ማለት ነው። እና ይሄን ውቁ አሪፍ ነው አግቡ፣ ግን መዳም ፊቷ እንደምትጠቁር ውቁ ሰሞኑን ማለት ነው። እና ሰሞኑን በደንብ እየተዘዋወረ ነው ይሄ ቪዲዮ። እና መዳም ጓ እምትለው ተጠንቀቁ ማለት ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁሉ ሰላም ሁሉ መልካም፣ ክርስቲያን ወንድም እናቶቼ በያላችሁበት፣ በእያላችሁ በሰላምታ ይደርሳችሁ። እንግዲህ የነዚህ የልጆች ጣፈንታ ለሁላችንም በረከት የሆነት። በነገራችን ላይ እናቴ ማለት ነው የዛሬ ስንት ዓመት አምስት ዓመት ስድስት ዓመት አይ አይደለም ስምንት ዓመት አካባቢ እዛው እንዳለች ማለት ነው እና ለአግባሽ መዳሙ ይሄ አሰረዋ ለአግባሽ እና አዲስ አበባ ላይ አስቀምጠሽ ብሏን ነበረ? ግን እሷ ደግሞ በዛ ሰዓት ፈቃደኛ አልሆነችም። ለምን እንደሆነ አሁን እዚህ ተመጣሽ ብነግረኝ ተናደድኩኝ። ለምን አታገቢውም ነበረ ከዚህ ከዚህ ወታወጭ ነበር እኮ ምናምን እያልኩት ነበር። እና ቢያንስ አላሌድ ትንስ ሀብታም የገንዘብ ተጽዋጡን በቃ በደንብ እንሰራት ነበረ። ግን ያው አንዳንድ ነጭ ግን እኔ ያልርድ የሚሆንረኝ ነው። እኔ ሁሉም የጸባዩ ይለያያል። ግን ቢያንስ ለገንዘብ ብዬ እንደዛ አላደርግም። ምክንያቱም የምወደውን የማፈቅረውን የምታፈቅሩትን ቢያንስ የቤተሰብ መሰረት እመሰርታለሁ ብላችሁ እንጂ ለገንዘብ ብላችሁ እንዳታገቡ፣ አንዳንድ አመለካከት ስላላችሁ ማለት ነው። እና እንግዲህ አንዷም ች የማፈቅረውም ሊሆን ይችላል። እንግዲህ መዳሟ በደንብ በደስታ ናት፣ በደብስታ ነው የምታየው። ላይ ልጇ ነው። ልጇን እንግዲህ ድራላታላይ ማለት ነው እና ወላሂ በጣም ንድስ እኔ እንዴት ፈቃደኛ እንደሆነች ወላሂ በጣም ግራ ገብቶኛል። እስካሁን ማለት ነው በተለይ አፍሪካዊ ናት ልጅቱ ቢያንስ አፍሪካዊ ደግሞ ጥቋቁር ናቸው አፍሪካዊ ማለት ቢያንስ ከኢትዮጵያ ትንሽ ጠቆር ያሉ ናቸው ማለት ነው እና ልጄን አግቢ ብላታለ ሁላችሁም መሀባ ይስጣችሁ። እንግዲህ ምንም ማይባል ማድረግ አይቻልም፣ ማልቀስም አይቻል ብለዋል እና በቃ ሁላችንም ዋናው አለባበስ ጥቁረት መልክ አይደለም ዋናው ሙሃባ ነው ሙሃባ ይስጣችሁ ከዛ በኋላ ገንዘብን ሁሉም ነገር በቃ ይመጣል እድልና ሙሃባ ነው በአሁኑ ሰዓት እና እንግዲህ እዚች ልጅ ጣፈንታ ለሁላችንም በረከት ይሁንን አይደል ቢያንስ ቤተሰቦቻችንን ከዚህ ከአዱንያት እንስ አሻሽለን ማኖር እንችላለን ማለት ነው እና እንግዲህ ሰሞኑን በጣም እየተነፈሰ ነው ይሄ ወሬ መዳም። አንዳንድ መዳሞች አይወዱም እንደዚህ ኢትዮጵያውያን አፍሪካውያን አገቡ ምናም እንደዚህ ድህ ሀገሮች እነዚህ አረቦችን የእኛን አረቦች ልጅን ባላችንን አገቡ ምናም ሲባል አይወዱም፣ አይወዱም እኮ የምሬ ነው። እና ሰሞኑን በቃ ሊከፉባቸው ይችላሉ። እንግዲህ ታቀበሉ ሁሉ ነው። እና የሀገሬ ልጆች ሁላችሁም እንግዲህ ላይክ ሰብስክራይብ ያደረጋቸው አበርታቱን። እንግዲህ እኔ ግን ማድረግዋለሁ፣ ይሄን ነገር ምክንያቱም፣ ቢያንስ ለገንዘብ ብላችሁ ግን እኮ ታሰባችሁበት እንደምታገቡ ውቁ። ምክንያቱም እነሱ ሀበሻን በተለይ ይፈልጋሉ። በጣም ነው የሚወዱት፣ የምሬ ነው። ሀበሻ ቢያንስ መልከምን ከም ነው፣ ከለሩ ደስ ይላል። በተለይ እንደዚህ ምቾት አየር የሚያገኝ ከሆነ የሆነ ከለሩ እያማረ ምናምን ነው የሚመጣው ሀበሻ ማለት ነው። እና በዛ ሰዓት ማማለል እንችላለን። እና አንዳንድ ሴቶችም እነሱ ለማማለል ብላችሁ ሰርጀሪ እንዳታሰሩ። ጌጣችሁን ሰርጀሪ ከንፈራችሁን፣ ፊታችሁን፣ ጡታችሁን ሰርጀሪ እንዳትሰሩ፣ አደራችሁን። ለነገሩ እሱን ሰርጀሪ መሰረ ቢኖራችሁ ቢያንስ ለማግባት አትሄድም እሱን እና አንዳንዶቻችሁም እኔ ምን ብሆን እሱን አላገባም ትላላችሁ። እና እንግዲህ አንዳንዴ ቢያንስ ለዓላማ የወጡና ቢያንስ ድህነት ላባረር ካላችሁ ይህንን ታገቡታላችሁ። ከዛ በኋላ ድህነትን ከስሩ ትነቅሉታላችሁ ማለት ነው። እና አንዳንድም ደግሞ እኔ ሀገሬ ልጅ ነው የማገባው የፈለገ ይሆናል አላገባም ብላችሁ እና ብላችሁ ሰርታችሁ በራሳችሁ ጠፍ ብላችሁ በራሳችሁ ላባችሁን ጠፍ አድርጋችሁ ከዛ በኋላ ወደ ትዳራችሁ ትመጣላችሁ ወደ ሀገራችሁ ማለት ነው። አንዳንዶቻችሁም እንደዚሁ ታገባላችሁ። ደስ ይላል። እኔ እንግዲህ አግቡ ነው እኔ የምላችሁ አግቡ ነው። እድሉ ከገጠማችሁ አግቡልን፣ አግቡልንና በቃ እንደዚህ ኢትዮጵያን መበደል ይቆማል። ምክንያቱም እናንተ ወንበር ትይዛላችሁ ማለት ነው። በዛ ሰዓት ወንበር ትይዙልን አላችሁ። ከዛ በኋላ የኢትዮጵያ ስም ትጠራለች ማለት ነው። ዘራችንም ወደዛ ሄዳል ማለት ነው። እዛው ተወልዳላችሁ ለምናም በቃ እና እንደዛ ነው እናቴ፣ እንደዛ ስጥለኝ እኔ ተናድጄ ነበር። ላግባና አዲስ አበባ ላስቀምጥሽ ህንጻና ህንጻ ንግዛና ወይም ሰርተን ላስቀምጥሽ ብሎኝ ነበር አለችኝ። እና እኔ ተናድጄ ቀወጥኩት። ለምን እንዴት እንዴት እንደት ታደረጊያለሽ እንዴት ከዚህ ህይወት መላቀቅ የምንችለውን ለምን አልኳት። ከዛ በኋላ ም ተመዛጭሁኝ። እንዴት እንዴት፣ አንቺ ቆይ ቢያንስ እኔ እንደዚህ አለፈልፍ ነበር ሚዲያ ላይ ለወጣለሁ ቢያንስ አንድ እናድግ ነበር ምናምን እላታለሁ። ግን እኔ ብዙም ደስ አይለኝም ከአንጀቴ አይደለም። ወላሂ ከአንጀቴ ነው እንደዚህ ያልኳት። እና ያው እኔ ነጭ አልወድም በህይወቴ። ወላሂ ጠይም ነው። ሴት ለራሱ ታገባ ጠይም ያለችው ነው እንጂ በጣም ንጭጭ ያለችውን በጣም ቀዩች። ይቅርታ አድርጉልኝ። ቢያንስ እኔም ጠይም ነኝ። እና እንደዛ ነው። ሁላችሁም ላይክሽ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱን አመሰግናለሁ እንግዲህ በጣም ሰሞኑን እይታም ቆንጆ ቆንጆ አለኝ፣ አመሰግናለሁ። አንዳንዴም አይታይልኝም። ላይክ ሼር እያረጋቸው አበረታቱን ማለት ነው። ለእናንተ ጠቃሚውን አስተማሪውንና አገራችንን ደግሞ አሳያችኋለሁ በሰፊ ማለት ነው። እስከዛው ድረስ ላይክሽር እያረጋችሁ እንግዲህ፣ ለመምጣት የሚያሰባችሁ ሀገራችን ኑ፣ ቶሎ ያስገባል። አሁን ላይ ቆንጆ ነው አየሩ ምናን ነው ግን፣ ሀገራችን ሰላም ያርግልን። ልትመጡ ያላችሁ አትፍሩ። ማንም በራብ የሞተ የለም። ማንም በድህነት የሞተ የለም። ሁላችንም ተሰባስበን ተፋቅረን የምንኖረው የምሬን ነው የምላችሁ። አንድ በድህነት የሞተ በራብ የሞተ ሰው የለም፣ አትፍሩ። ኢትዮጵያን ድህነት ገባ ምናምን የሚባለውን ነገር አትስሙት። ወደ ሀገራችሁን ቶሎ በቃ። በተለይ አሁን አባት እናት ነይ ካለሽ ነይ ቶሎ። ከዛ በኋላ ያጣሽው ጊዜ ትጸጸሻለሽ። ቶሎ ወደ ሀገርሽ ማለት ነው። ሀገራችን አሪፍ ላይ ነው። አሁን የምሬ ነው የምላችሁ። ትንሽ ሰላም ነው የሚያስጨንቀን እንጂ ደህና ነን፣ እና እሱም በጊዜ ይፈታል። እና ነው ቶሎ ለማን ነው አላብዛባችሁ። ላይክ ሼር ሰብስክራይብ ያደርጋችሁ አድርሱልን። ይሄን ቪዲዮ ደግሞ መደም እንድታዩ እንድነዲያት አድርጓት ማለት ነው እና አመሰግናለሁ። ቀጣይ ቪዲዮ ደግሞ በአዲስ ነገር እንመጣለን። ከዛው ድረስ አመሰግናለሁ። መልካም የስራ ሰዓት። ጤናችሁ የሌላችሁ አላህ ጤናችሁን ይስጣችሁ። የእረፍት እንጀራ ይስጠን ሁላችንም እና በአሁኑ ሰዓት ጤና ነው ያጣ ነው ሁላችንም በተለያዩ ርምዛ ገር ጤና ይነሳችኋል። እንግዲህ አላህ ይጠብቃችሁ በያላችሁበት። አመሰግናለሁ። በልጅ ምርቃት ይድረስላችሁ። አሚን በሉ ይምሬን። ቻው